ታሪክን የኋሊት አፍሪካዊ አሜሪካዊ የሲቪል መብቶች መሪ ዶክተር ማርቲን ሉተር ኪንግ በአሜሪካ ምድር ተተክሎ የቆየውን በዘር ላይ የተመሰረተ መድሎ በሁከት አልባ መንገድ በመታገሉ የኖቤል የሰላም ሽልማትን የተሸለመው የዛሬ 61 ዓመት በዛሬው ዕለት ነበር። የጆርጂያ ግዛት ተወላጁ የሃይማኖት ሰባኪ ኪንግ በወቅቱ የ35 ዓመት ወጣት የነበረ ሲሆን በወቅቱ በዚህ ዕድሜ የኖቤል ሽልማትን ለማሸነፍ የመጀመሪያው ሰው ነበር። ማርቲን ሉተር ኪንግ ጁኒየር እንደ ኤሮፓውያን አቆጣጠር ከ 1950ዎቹ ጀምሮ በሰው እጅ ህይወቱ እስካለፈችበት እንደ ኤውሮፓውያን አቆጣጠር እስከ 1968 ድረስ በአሜሪካ የሲቪል መብቶች ንቅናቄ ውስጥ ቁልፍ ሚና የተጫወተ ማህበራዊ አንቂ ነበር። ኪንግ የአፍሪካ አሜሪካውያን በዝቅተኛ የኑሮ ደረጃ ላይ የሚገኙ አሜሪካውያንና የኢፍትሃዊነት ሰለባ የሆኑ ሰዎች በሙሉ እኩልነትና ሰብአዊ መብቶቻቸው እንዲከበሩ ሰላማዊ ትግል የመራ ሰው ነበር። ዘሬለየ ለየ የትራንስፖርት አገልግሎትን በመቃወም በሞንት ጎሞሪ ከተ የተካሄደው ለ381 ቀናት የዘለቀ በአውቶቢስ ያለመጠቀም አድማና እንደ አውሮፓውያን አቆጣጠር በ1963 ከተካሄደው የዋሽንግተን የእግር ጉዞ ክንዋኔዎች ጀርባ ኪንግ ቁልፍ ሚና ተጫውተዋል። እነዚህ ሰላማዊ የተቃውሞ ንቅናቄዎች ያለ ፍሬ የቀሩ አልነበሩም። በአሜሪካ ታሪክ ወሳኝ ከሚባሉ ህጎች አንዱ የሆነው የሲቪል መብቶች አዋጅና የመምረጥ መብቶች ድንጋጌ የእነዚህ ሰላማዊ የተቃውሞ ንቅናቄዎች ፍሬ ናቸው። እንደ አውሮፓውያን አቆጣጠር መስከረም 20 ቀን 1958 ኢዞላ ዋሬ ኩሪ የተባለች ሴት ኪንግ አዲስ በታተመ መጽሐፉ ላይ የመፈረም ሥነ ሥርዓት እያካሄደ ወደ ነበረበት የሃርለም የገበያ አዳራሽ ድንገት ዘዋለችና ማርቲን ሉተር ኪንግ አንተነህን ስትል ጠየቀችው። ሀገር አማን ነው ብሎ ያሰበው ኪንግ ሳያቅማማ አዎን እኔ ነኝ አላት። ሴትየዋ በቀጥታ ወደ እርሱ ተጠግታ ደረቱ ላይ በቢላዋ ወጋችው። ነገር ግን ኪንግ ከጥቃቱ በሕይወት ተረፈ። የግድያ ሙከራው ግን ከትግል እንዲያፈገፍግ አላደረገውም። ይልቁንም ሁከት አልባ ትግሉን ይበልጥ እንዲያፋፍም አነሳሳው። በሞንት ጎሞሪ የተካሄደው አውቶቢስ ያለመጠቀም አድማ ባስገኘው ውጤት የተበረታቱት ኪንግ እና የቤተክርስቲያን የቤተ ክርስቲያን ጓደኞቹ እንደ ኤውሮፓውያን አቆጣጠር በ958 ሳውዘርን ክሪስቲያን ሊደርሺፕ ኮንፈረንስ ወይም ኤስሲኤልሲ የሚባል ቡድን መሰረቱ። ቡድኑ የአፍሪካ አሜሪካውያን እኩልነትን ሙሉ በሙሉ ለማስከበር ሰላማዊ ትግል ለማካሄድ ቁርጡ የተነሳ ቡድን ነበር። የቡድኑ መርህ ከአንድ ሰው ጭንቅላት ላይ አንዲት የቅንጣ ጸጉር እንኳን ጉዳት ሊያገኛት አይገባም የሚል ነበር። ኪንግ እስከ ህይወቱ ፍጻሜ ድረስ የዚህ ተጽዕኖ ፈጣሪ ድርጅት ቁንጮ መሪ ሆኖ ቆይተዋል። የኤስሲኤልሲ ፕሬዚዳንት የነበረው ኪንግ በመላው አሜሪካና በተለያዩ የዓለም ሀገራት እየተዘዋወረ በሁከት አልባ አመፅና በሲቪል መብቶች ዙሪያ ንግግር ያደርግ የነበረ ሲሆን በእነዚህ አጋጣሚዎችም ከሃይማኖት መሪዎች ከህዝብ አንቂዎችና ከፖለቲካ መሪዎች ጋር ይገናኝ ነበር። እንደ ኤውሮፓውያን አቆጣጠር በ1963 ኪንግ ከበርካታ የሲቪል መብት ታጋዮችና የሃይማኖት ቡድኖች ጋር ተቀናጅቶ በመስራት ላይ ለስራ ዕድልና ለነጻነት የተካሄደውን ጉዞ ወደ ዋሽንግተን የተሰኘ ትዕይንት ተቃውሞ አደራጁ። በሰላማዊ መንገድ የተካሄደው ይህ ፖለቲካዊ የእግር ጉዞ አላማው በሀገር አሜሪካ ያሉ ጥቁር አሜሪካውያን እየተፈጸመባቸው ያሉትን ይህ ፍትሃዊ ድርጊቶች ጎልተው እንዲታወቁ ማድረግ ነበር። በ963 ነሐሴ ወር መጨረሻ የተካሄደውና ከ200 እስከ 300 ህዝብ የታደ የሚቀደምበት ይህ ኩነት በአሜሪካ የሲቪል መብቶች ንቅናቄ ላይ እጅግ ወሳኝ ቅጽበት ተብሎ የሚዘከር ሲሆን ለ1964ቱ የአሜሪካ የሲቪል መብቶች አዋጅ መጽደቅ አንደኛ ምክንያት ተደርጎ ይጠቀሳል። ማርች ኦን ዋሽንግተን፣ ጉዞ ወደ ዋሽንግተን የሚሰኘው ሰላማዊ ትዕይንት ተቃውሞ የተጠናቀቀው አይ ሃቭ ኤድሪም በሚሰኘው እጅግ ዝነኛ የማርቲን ሉተር ኪንግ ንግግር ነበር። ከአንድ ክፍለ ዘመን በፊት በአሜሪካ ምድር የባሪያ አሳዳሪነት ልማድ እንዲቀር ያደረጉት ፕሬዚዳንት አብርሃም ሊንከን ሊንከንን በሚዘክረው የሊንከን መታሰቢያ ደረጃዎች ላይ በመቆም ማርቲን ሉተር የመጻኢ ዘመን ርዕዩን አጋራ። ይህ ታሪካዊ ንግግርና የዋሽንግተኑ የእግር ጉዞ የማርቲን ሉተር ኪንግ ስም ከሀገር አሜሪካ አሳልፎ በመላው ዓለም እንዲናኝ አደረገው። በዚያው ዓመት ከጥቂት ወራት በኋላ ታይም መጽሔት ኪንግ የአመቱ ሰው ብሎ ሰየመ። እንደ ኢሮፓውያን አቆጣጠር በ1964 በዛሬው ዕለት ማርቲን ሉተር ኪንግ በጊዜው በእድሜ ወጣቱ የኖቤል የሰላም ሽልማት አሸናፊ መሆኑ ተበሰረ።